ብፁዕ አቡነ አብርሃም ዝምታቸውን ሰበሩ። ከቤተ ክህነቱ ለመንግስት የተላከው አነጋጋሪው ደብዳቤ። አሜሪካውያን ታቦትን ይዛወጡ። እጅግ ከባድ የሆነ ጥቃት ቤተክርስቲያን ላይ ተፈጸመ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመስቀል በዓል ያስበለጡት የካቶሊኩ ሊቀ ጳጳስ። ሰላም ጤና ይስጥልን፣ ውድ የጊዜ ሚዲያ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን ከሰሞኑ እጅግ አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚው መረጃችን የሚሆነው እንግዲህ ከሰሞኑ እጅግ አነጋጋሪ የሆነውን የብፁህ አቡነ አብርሃምን ንግግር የሚመለከት ይሆናል። ብፁነታቸው እንግዲህ የመስቀል በዓልን አስመልክቶ ባስተላለፉት መልእክታቸው ላይ እጅግ ቆራጥ የሆነ አቋምና ግልጽ የሆነ ንግግራቸውንም አስተላልፈዋል። ይህ የብፁነታቸው ንግግር በርካታ ኦርቶዶክሳውያንን ያስገረመና ለበርካታ ኦርቶዶክሳውያን የመነጋገሪያ ርዕስ ሆኖ የሰነበተ ንግግርም ነበር። እንደሚታወቀው እንግዲህ ከሳምንታቶች በፊት ቅዱሳን ስዕላትን በመቅደድና ክብረነክ ድርጊት በመፈጸም በማህበራዊ ሚዲያ ላይ ስታሰ ራጭ የነበረች አንድ ግለሰብ እንደነበረች እናስታውሳለን። ታዲያ ይቺ ግለሰብ በፈጸመችውም ተግባር ምክንያት በርካታ ኦርቶዶክሳውያን በእጅጉ አዝነው እንደነበር እንዲሁም ደግሞ የቁጣ ድምፃቸውንም ሲያሰሙ እንደነበር አስተውለናል። ታዲያ በዚህ ጉዳይ ላይ ነው እንግዲህ ብጹህ አቡነ አብርሃምም ዝምታቸውን ሰብረው መልእክታቸውን ያስተላለፉት። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብጹህ አቡነ አብርሃም በመስቀል የደመራ በዓል ላይ ባስተላለፉት መልእክታቸውም ቆራጥ በሆነ አቋማቸው ግልጽ የሆነ መልእክታቸውን ያስተላለፉ ሲሆን በመልእክታቸውም አሁን ላይ ቤተ ክርስቲያን ላይ የሚነሱ አካላት በስተዋል የድፍረታቸው ድፍረት ደግሞ በአሁኑ ሰዓት በእመቤታችን በቅድስት ድንግል ማርያም መጥተውበናል። ይህ ጉዳይም የድፍረታቸውን ጥግ የሚያሳይ ነው በማለትም ቆራጥ የሆነ አቋማቸውን የተናገሩት በመልእክታቸው ብፁዕነታቸውን ማስከትለው ማንም ሰው ቢሆን ስለ እናቱ ክፉ ነገር ሲነገርበት የሚወድ የለም። ማንም ሰው ቢሆን የእናቱ ፎቶ አይደለም ተቀዶ ስም አጠራሯ እንኳን ዝቅ ቢደረግበት ማንም ደስ አይለውም። እኛም ኦርቶዶክስ ኦርቶዶክሳውያን ብንሆንም ፍቅር የሆነችው እናታችን እመቤታችን ቅድስት ድንግል ማርያም ስትነካብል ዝም የሚል አንደበት የለንም በማለት ተናግረዋል። ብፁዕነታቸውም አስከትለው ሁላችንም ልናስተውል የሚገባው አንድና አንድ ነገር ቢሆን አዲስ አማኞች ሆነው እንዲሁም ደግሞ ለእምነቱ አዲስ ሆኖ ብቅ ብቅ የሚሉ አካላት ቢሆኑ ፓስተሮችም ጭምር ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ካልሆነ ግን በጦርነት ላይ ጦርነትን ማንሳት በእጅጉ የከፋ ነው የሚሆነው። ያውም ደግሞ የሃይማኖት ጦርነት እጅግ የከፋ ነው በማለትም በዚህ ጉዳይ ላይ እርምት ካልተሰጠበት እና እንዲህ አይነት አግባብነት የሌለውን ድርጊት የሚያካሂዱ አካላትም ቢሆኑ ከድርጊታቸው የማይቆጠቡ ከሆነ ጉዳዩ ወደ ከፋ እርምጃ እንደሚያመራም አሳውቀዋል። አስከትለውም ብፁዕነታቸው በመልእክታቸው እንደገለጹትም ከሆነ የመንግስት አካላትም ቢሆኑ ለዚህ ጉዳይ መፍትሄ ሊሰጡ ይገባል። አቃቢ ሕግ ወይንም ደግሞ ጠበቃ እስኪቆም ድረስ ዝም ማለት እንደማይገባቸውና የቅዱሳን ክብር ሲነካ የቅድስተ ቤተ ክርስቲያንም ክብር ዝቅ ሲል ዝም መባል እንደሌለበትም አስተላልፈዋል። የሰዎች ክብር ሲነካ እንኳን ፍርድ የሚሰጠው የህግ አካል ቅድስተ ቤተ ክርስቲያናችን ክብር የምትሰጣቸው ቅዱሳን ሲነኩና የቅድስተ ቤተ ክርስቲያንም ክብር ዝቅ ሲደረግ ዝም ማለት እንደሌለበትና ቁርጥ የሆነ አቋምና እርምጃ መውሰድ እንዳለበትም ብፁዕነታቸው መልእክታቸውን አስተላልፈው ነበር። ታዲያ በዚህ ጉዳይ ላይ ብፁዕነታቸውን ጨምሮ በርካታ ኦርቶዶክሳውያን መነቃቃት እንዲሁም ደግሞ ድምፃቸውን ማሰማታቸውን ተከትሎ ይህንን ድርጊት የፈጸመችውም ግለሰብ መስከረም አስራ ስድስት ቀን በቁጥጥር ስር መዋሏን ሰምተናል። ቅዱሳን ስዕላትን በመቅደዷ በማህበራዊ ሚዲያዎች ላይ ስታሰራጭ የነበረችው ይቺ በተለይ ሚሊዮን ሳህሉ የተባለችው ግለሰብም የመቤታችን የቅድስት ድንግል ማርያምን እንዲሁም ደግሞ የቅዱሳንን ስዕል በመቅደድ በማህበራዊ ሚዲያ በማሰራጨቷ ምክንያትና ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕግ ሊገበጥ ተግባር በመሆኑ ነው። እንግዲህ የአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር ያዋላት ታዲያ ይህንንም የአዲስ አበባ ፖሊስ ኮሚሽንንም ተግባር ተከትሎ ቅድስት ቤተ ክርስቲያን የምስጋና ደብዳቤም ለመንግስት ትልካለች። ቅድስት ቤተ ክርስቲያናችን መንግስት በነዋያተ ቅድሳት ላይ ሕገወጥ ድርጊት የፈጸሙ ግለሰቦችን በተለይም ይህን የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ እየቀደደች የተለያዩ ቪዲዮዎችን ያወጣችውን ግለሰብ በቁጥጥር ስር በማዋሉ ምክንያት ቅድስት ቤተ ክርስቲያናችን ምስጋና አቅርባለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዱስ ቤተ ክርስቲያኒቱ ንዋያተ ቅድሳት ላይ ክብረ ነክ የሆኑ ህገወጥ ተግባራትን ሲፈጽሙ እንዲሁም ደግሞ አግባብነት የሌላቸውን ድርጊቶች በቅድስት ቤተ ክርስቲያን ንዋያተ ቅድሳት ላይ ሲያከናውኑ የሰነበቱ ግለሰቦች ላይ ተገቢውን የህግ እርምት በመውሰዱ ነው እንግዲህ ለመንግስት ምስጋናዋን ያቀረበችው። ምስጋናውም የቀረበው በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ና የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ሲሆን ይህም ሊቀ ጳጳስ ሲሆን ይህም የምስጋናው መልእክት የተላለፈው የመስቀል በዓልን መጠናቀቁን አስመልክቶ በወጣው መግለጫ ላይ ነው። ብፁዕነታቸው በመግለጫቸውም በተለይም በቅርቡ ስዕለ ቅድስት ድንግል ማርያምን በመቅደድ ህገ ወጥ ተግባር የፈጸመችውን ግለሰብ በህግ ቁጥጥር ስር በማዋል ፈጣን ምላሽ በመስጠቱ ከፍተኛ ምስጋና እንዳቀረቡም ጠቅሰዋል። አስከትለውም ብፁዕነታቸው በቅድስት ቤተ ክርስቲያናችን ነዋየተ ቅድሳት ላይ በተለያዩ ጊዜያት ክብረ ነክ የሆኑ ህገወጥ ተግባራት የሚፈጽሙት ግለሰቦች ላይ ተገቢውን የህግ እርምት እንዲሰጥልን ባቀረብነው ነው ጥያቄ መሰረትም ለተሰጠን ፈጣን ምላሽ ከፍተኛ ምስጋናችንን እናቀርባለን በማለት ብፁዕ አቡነ ሳዊሮስም ተናግረዋል። ቤተ ክርስቲያን እንደገለጸችውም በማህበራዊ ሚዲያዎች ላይ ጭምር የሚታዩት እነዚህ አይነት ድርጊቶች በሃይማኖት መካ መካከል ያለውን ተከባብሮ የመኖር ነባር እሴት የሚሸረሽሩ ናቸው። መንግስት ይህንን አይነቱን የሀገር አንድነት ና የህዝቦችን በሰላም የመኖር እሴትን የሚሸረሽር ተግባር ለማስቆም ለወሰደው ህግን የማስከበር እርምጃም ምስጋና እናቀርባለን ሲሉም ብጹነታቸው በመቀጠልም እንዲህ አይነቱ ህግን የማስከበር ህገ ወጥ ግለሰቦችን በህግ እንዲጠየቁ የማድረግ ስራም ተጠናቅሮ እንዲቀጥልም ጥሪያቸውን አስተላልፈዋል። ታዲያ ይህም ቅድስት ቤተ ክርስቲያናችን ለመንግስት ያቀረበችው ምስጋናም ብዙሀኑን አነጋግሯል። ታዲያ ይህ ቅድስት ቤተ ክርስቲያናችን ለመንግስት ያቀረበችው ምስጋናም ብዙሀኑን አነጋግሯል። ሌላኛው መረጃችን ደግሞ ወደ ሀገረ አሜሪካን ይወስደናል። በሀገረ አሜሪካም ታቦታት ወደ ደመራ ሲወርዱም ታይቷል። በሀገረ አሜሪካን በሚንሶታ እጅግ ድንቅ የሆነ የመስቀል በዓል የመስቀል በዓል የተከበረ ሲሆን በዚህም የመስቀል በዓል ላይ ታቦተ ሕጉ ወደ ደመራው ስፍራ ሲያቀናም የተለያዩ ሲያቀናም የሚያሳይ የተለያዩ ምስሎች ወጥተዋል። እንግዲህ ሁላችንም በኢትዮጵያ ሀገራችንም የምናውቀው ታቦተ ሕጉ በደመራው ማግስት ወይም በመስቀል ዕለት ታቦት ሲወጣ ነው፣ ሁላችንም የምናውቀው በሀገረ ሚንሶታ ግን የደመራ ዕለት ታቦት ወጥቶም ታይቷል የደመራው ዕለት ታቦትን ወደ ደመራ ስፍራ ይዘው ሲያቀኑ ታይቷል። ታዲያ ይህንን የመስቀል በዓል እንዲህ ባለ በደመቀ መልኩ ያሳለፈችው ሀገረ አሜሪካን በዛሬው ዕለት በወጣው መረጃ መሰረት ደግሞ እጅግ አሳዛኝ የሆነ ጥቃት በቤተ ክርስቲያን ላይ መፈጸሙም ተሰምቷል። እንግዲህ በአሜሪካን ሚችጋን ግዛት በምትገኘው ቤተ ክርስቲያን አንድ ታጣቂ ተኩስ በመክፈት እና በሕንፃው ላይ እሳት በመለኮስ የፈጸመው ጥቃት ቢያንስ አራት ሰዎች ሲገደሉ ስምንት ሰዎች ላይ ደግሞ ጉዳት መድረሱንም ፖሊስ ገልጿል። ጥቃቱንም አስመልክቶ ባለስልጣናት እንዳሉትም በዲትሪዮት ከተማ ሰሜን ምዕራብ መቶ ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላንክ ከተማ በምትገኘው ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመ ሲሆን በመቶዎች የሚቆጠሩ ምዕመናን የእሁድ የአምልኮ ስነ ስርዓት እየታደሙ በነበረበት ወቅትም ጥቃቱ እንደተፈጸመም ተገልጿል። ጥቃቱንም የፈጸመው ተጠርጣሪው ግለሰብም በሚቺጋን በርተን ነዋሪ የሆነው የአርባ አመት ግለሰብ ሲሆን ጥቃቱንም ከፈጸመ በኋላም በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰ ጥይትም ህይወቱ ማለፉም ተገልጿል። ባለስልጣናቱ የታሰበበት የጥቃት ድርጊት በማለት የገለጹት ይህንንም ጥቃት ይህንንም ክስተት ላይ ምርመራ እያደረጉ ሲሆን የጥቃቱ ዓላማም እስካሁን ግልጽ አይደለም በማለትም ተናግረዋል። ባለስልጣናቱ ጥቃቱን አስመልክቶ በሰጡት መግለጫ ላይም እንደተናገሩት ሁለት ግለሰቦች የተተኮሰባቸው ጥይት ባደረሰባቸው ጉዳት ምክንያት ህይወታቸው ማለፋቸውን የገለጹ ሲሆን በኋላም ላይ ሁለት ሰዎች ሞተው መገኘታቸውና ሌሎች ደግሞ ቁጥራቸው ያልታወቁ ሰዎች ደግሞ ጉዳት እንደደረሰባቸውም የፖሊስ አዛዡ ገልጸዋል። ጥቃቱንም ወደ ኋላ መለስ ብለው ያስታወሱት የፖሊስ አዛዡ እንደገለጹት ከሆነም በእለተ እሁድ ከሰዓት ዘጠኝ ሰዓት ከሀያ አምስት ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንፃው ሲገባ በመቶዎች የሚቆጠሩ ሰዎችም በቤተክርስቲያኗ ውስጥ በአምልኮ ስነስርዓት ላይ ነበሩ ያሉ ሲሆን ከዚያም ጥቃት አድራሹ ተኩስ በመክፈት በቤተክርስቲያኗ ውስጥ በነበሩት ግለሰቦች ላይ የተኩስ ሩምታ መክፈቱን አዛዡም ተናግረዋል። ፖሊስ ወዲያውኑ ምላሽ ሰጥቷል፣ ያሉት አዛዡ ፖሊሶች ከግለሰቡ ጋር የተኩስ ልውውጥ ማድረጋቸውንና በተደረገውም የተኩስ ልውውጥ ግለሰቡ መገደሉንም ገልጸዋል። ሳንፎርድ ወይንም ግለሰቡ የተገደለው ተኩስ በተከፈተ በስምንት ደቂቃዎች ውስጥ ነው ያለው የፖሊስ አዛዥም። ነገር ግን በህንፃው ላይ የተፈጠረው እሳት መቼ፣ የት፣ እንዴት እንደተጀመረም ለመለየት እየሞከርን ነው በማለትም ተናግረዋል። በዚህ ጥቃት ላይም በተፈጠረው እጅግ አሳዛኝ ክስተትም ቤተ ክርስቲያኒቱ በመግለጫዋ ለሰላምና በዚህ ሁሉ ውስጥ ላለፉት ሁሉ ምሕረት እንዲልክላቸው እንጸልያለን በማለት በመግለጫዋም ገልጻለች። የግራንድ ብላንክ ታውንሺፕ ፖሊስም በምርመራው ላይ ድጋፍ ለመስጠት መቶ የኤፍቢአይ ወኪሎችም ተስማምተዋል በማለት ይህንን ምርመራ ሰፋ አድርገው እንደሚመለከቱትም ገልጸዋል። ፕሬዚዳንት ዶናልድ ትራምፕም የተፈጸመውን ጥቃት በተመለከተ ገለጻ እንደተደረገላቸው ገልጸው የፌዴራል ምርመራውን የፌዴራል ምርመራውን ኤፍቢአይ እንዲመራውም አረጋግጠዋል። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍም ክስተቱን በአሜሪካ በክርስቲያኖች ላይ ኢላማ ተደርጎ የተፈጸመ ሌላ ጥቃት በማለትም ገልጸዋል። የአሜሪካን ጠቅላይ አቃቤ ግም ይህንን ጉዳይ በኤክስ ገጻቸው ላይ በቤተ ክርስቲያኑ ላይ ስለተፈጸመው አሰቃቂ ተኩስና የእሳት ቃጠሉ መረጃ እንደደረሳቸው ተናግረው በአምልኮ ስፍራ ላይ እንዲህ አይነቱ ጥቃት በመፈጸሙ ልብ የሚሰብርና የሚያሳዝን ነው። በዚህም አሳዛኝ ክስተት ለተጎጂዎች አብረን እንጸልይ በማለትም ተናግረዋል። የሚችጋን ገዢ ባለስልጣን የሆኑትም በየትኛውን ቦታ በተለይም በአምልኮ ስፍራ የሚፈጸም ጥቃት ተቀባይነት የለውም፣ በማለትም ድርጊቱን ያወገዙ ሲሆን ሁኔታውንም እየተከታተሉ እንደሆነም ገልጸዋል። እንግዲህ ውድ የጊዜ ሚዲያ ቤተሰቦች እንዲ አይነቱ አሳዛኝ ድርጊት በቅድስት ቤተ ክርስቲያን ላይ ሲፈጸም እጅግ ልብ የሚነካ ተግባር ነው። ሁላችንም እንዲ አይነቱ ቅድስት ቤተ ክርስቲያንን ተኮር ጥቃት ልናወግዝ ይገባልም እንላለን። ሌላኛው መረጃችን ደግሞ በመስቀል በዓል የታየው ወይም የተፈጠረው እጅግ አነጋጋሪ ክስተት የሚመለከት ይሆናል። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያናችን የመስቀል በዓልን በደመቀ መልኩ እንደምታከብር ሁላችንም እናውቃለን። ይህንንም የመስቀል በዓል እጅግ በተለየና ደማቅ በሆነ መልኩ አክብረንም አሳልፈናል። ታዲያ በዚህ እጅግ ድንቅና ግሩም በሆነ የመስቀል ክብረ በዓል ላይም መነጋገሪያ የሆነ አንድ ክስተት ተፈጥሯል። ክስተቱም የካቶሊክ ሊቀ ጳጳስን የሚመለከት ይሆናል። እንግዲህ ከዚህ ቀደም ወይም ከነ እንግዲህ ከዚህ ቀደም ወይንም ደግሞ ከ2018 የመስቀል በዓል በፊት የካቶሊክ እምነት ተከታዮች የመስቀልን በዓል በአደባባይ ወይንም ደግሞ በስፋት ሲያከብሩት ብዙም አይስተዋልም። ነገር ግን ደግሞ የ2018ን የመስቀል በዓል የዘንድሮውን የመስቀል በዓል የካቶሊክ እምነት ተከታዮች ወይም የካቶሊክ ቤተ ክርስቲያን እጅግ በደመቀ መልኩ ማክበሯን ሰምተናል። የካቶሊክ የኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በሚገኘው ጽዮን ማርያም ቁምስና በደመቀ ሁኔታ የመስቀል በዓልን ያከበረች ሲሆን ይህም ድርጊት ብዙ ኦርቶዶክሳውያንን ያነጋገረና ያስደመመም ተግባር ሆኗል። ታዲያ ይህ የመስቀልና የደመራ በዓልም ብፁዓን አባቶች እና የእምነቱ ተከታዮች በተገኙበት በመንፈሳዊ ስነስርዓቶች በድምቀት እየተከበረ ሲሆን ክብረ በዓሉም ከኢትዮጵያ ኦርቶዶክስ ተዋሕዶ ቅድስተ ቤተ ክርስቲያን የአከባበር ስነ ስርዓት ጋር እጅግ በሚቀራረብ መልኩ ሲከበርም እንደዋለ አስተውለናል። ታዲያ በዚህ የኢትዮጵያ ካቶሊካዊቱ ቤተ ክርስቲያን አክብራው ባለፈችው የመስቀል የደመራ በዓል ላይም አንድ ሰው አለመገኘታቸው ብዙሃኑን አነጋግሯል። ብፁዕ ካርዲናል አቡነ ኢየሱስ ሊቀ ጳጳስ ዘካቶሊክ በዚህ የመስቀል በዓል ላይ አለመገኘታቸው ብቻ ሳይሆን ብፁዕ ካርዲናሉ ይህንን የመስቀል ክብረ በዓል ለማክበር ወይንም ደግሞ ግብዣ ተደርጎላቸው ወደ መስቀል አደባባይ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን የመስቀል በዓልን በድምቀት ወደምታከብርበት ስፍራ መገኘታቸው ብዙሃኑን አነጋግሯል። ከማነጋገርም በላይ ካር አዲን አሉ ይህንን የመስቀል በዓል በዚህ ስፍራ ወይም በመስቀል አደባባይ ተገኝተው ከማሳለፋቸውም በላይ ደግሞ እስከ መጨረሻዎቹ ደቂቃዎች ድረስ የመስቀሉን በዓል እየታደሙ በስፍራው እንደቆዩ መረጃዎች ወጥተዋል። ይህ ጉዳይም ብዙሃኑን በተለይም ኦርቶዶክሳውያንን በእጅጉ ያስደመመና ያነጋገረ ጉዳይም ሆኗል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስላል። ሌላ መረጃችን እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።